በግብርና ሚኒስቴር ሚኒስትር ዶክተር ግርማ አመንቴ የተመራ የፌዴራል ልዑካን ቡድን በሲዳማ ክልል በዓለም ባንክ ድጋፍ የተሰሩ ስራዎችን ጎብኝተዋል። ጉብኝት ከተደረገባቸው በዓለም ባንክ ድጋፍ ከተከናወኑ ስራዎች መካከል አለታ ጩኮ ወረዳ ዶንጎራ ቀበሌ የውሃ ፕሮጀክት፣ ዳሌ ወረዳ ደቡብ መሲንቀላ ቀበሌ የአንድ ጫጩት ማሳደጊያ ስፔሻላይዝድ ህብረት ስራ ማህበር እና ሀቤላ ወረዳ ንዑስ ተፋሰስ ልማት ህብረት ስራ ማህበር ይገኙበታል። በክልሉ በዓለም ባንክ ድጋፍ የሚሰሩ 15 ፕሮጀክቶች መኖ ራቸውን የገለጹት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ፕሮጀክቶቹ የማህበረሰቡን ጥያቄዎች መመለስ የቻሉ ናቸውም ብለዋል። ሲዳማ ክልል ከሆነ በኋላ ወደ 15 የሚሆኑ ፕሮጀክቶች ስራ ላይ ውለዋል። እነዚህ ፕሮጀክቶች በከተማና በገጠሮች የተገነቡ ናቸው። በዚህም አሁን እየተጠናቀቁ ያሉ ፕሮጀክቶች ሲጠናቀቁ ከ140 ሺህ በላይ የሆነ ህዝብ ንጹህ የመጠጥ ውሃ ማግኘት የቻለበት ሁኔታ ከዓለም ባንክ ለእነዚህ ፕሮጀክቶች ወደ 750 ሚሊዮን ድጋፍ የተገኘበት ሁኔታ እነዚህ በድምሩ ህዝባችንን የጠቀሙ ስራዎች እየተሰሩ መሆናቸውና ስራዎቹም በአግባቡ ተይዞ እየተተገበሩም ቀጣይነት ባለው ሁኔታ እየጠቀሙ የሚቀጥሉ መሆናቸውንም ተመልክተናል። ፕሮጀክቶቹ አፈጻጸም በመልካም ሁኔታ ላይ እንደሚገኝ፣ የታለመላቸው ዓላማ ግቡን እያሳኩ መሆናቸውንም አያይዘን መመልከት ችለናል። የሚደረጉ የገንዘብ ድጋፎች ለታለመለት አላማ ማዋል ፕሮጀክቶቹ ውጤታማ እንዲሆኑ ከማድረግም ባለፈ የህብረተሰቡን ኑሮ የሚቀይሩና ተጨማሪ ሀብት የሚፈጥሩ ስለመሆናቸውም ርዕሰ መስተዳድሩ ተናግረዋል። እነዚህ በዓለም ባንክ ድጋፍ የሚሰሩ ፕሮጀክቶች ፋይዳቸው ይህንን እንደሚመስል በምሳሌነት ማየት ችለናል። በሲዳማ ውስጥ በዚህ መልኩ በጣም በብዙ ቦታዎች ላይ ጥቅም ላይ እየዋለ ይገኛል። አንዳንድ ፕሮጀክቶች ገንዘብ ይዘው ይመጣሉ። ለታለመላቸው አላማ የመጣውን ገንዘብ ያለማዋልና የማባከል ሁኔታዎችም ሊያጋጥሙ ይችላሉ። ከዛ በተለየ ሁኔታ በትኩረት ከተሰራበትና ከተጠቀምንበት የሚገኙ ሀብቶች የህዝብን ኑሮ የሚቀይሩና ተጨማሪ ሀብትም የሚፈጥሩ በመሆናቸው እኔ ከዚህ የሚወሰዱ ለሰኖች ልምዶች ይኖራሉ ብዬ አምናለሁ። እንደኛም በዚህ መልኩ የሚገኙ እድሎችን አሟጠን እየተጠቀምን የህዝባችን ኑሮ የሚቀይሩ ስራዎችን እየሰራን መቀጠል እንዳለብን ከተረጅነትና ከልመና ለመውጣት የተጀመሩ ስራዎች የአጋር አካላትን ድጋፍ የሚፈልጉ ናቸው ያሉት የግብርና ሚኒስቴር ሚኒስትር ዶክተር ግርማ አመንቴ የዓለም ባንክ ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ኢትዮጵያ ከተረጅነትና ከልመና ለመውጣት የጀመርናቸው ስራዎች የአጋር አካላትና የልማት አጋሮቻችንም ድጋፍ የሚሻ ጉዳይ ነው። ኢትዮጵያውን እየሰራች ያለችው ምርትና ምርታማነትን በመጨመር እና በማሳደግ ከተረጅነት መውጣት ነው። ምንፈልገውም ድጋፍ እንደዚህ አይነት ድጋፍ ነው። ከአለም ባንክና ከአጋሮቻችን ጋር እንግዲህ እየሰራን ያለ ነው። ይሄ ሌላ ስንዴና ሌላ እርዳታ ከመስጠት ማህበረሰባችን እንደዚህ አይነት ሰርቶ መሬቱ ላይ ሰርቶ፣ ውሃው ላይ ሰርቶ ራሱን እንዲችል የማድረግ ዘላቂ የሆነ አቅጣጫን ማብዛት፣ ማበረታታት እና ማስፋት አለብንና ድጋፋችሁ በዚህ አይነት ኤሪያ ላይ ለኢትዮጵያ ቢቀጥል፣ ቢጠናከር ተረጅነትና ልመናን ኢትዮጵያ በጣም በአጠደ ጊዜ ውስጥ ማስቀረት እንችላለን የሚል ነው። እኔ ባየሁት ነገር በጣም ደስ ብሎኛል። በድጋፉ ከተሰሩ የእርሻና ተፈጥሮ ሀብት ስራዎች መካከል አንዱ የተፋሰስ ስራ ሲሆን በክልሉ በ366 ተፋሰሶች ከ200 ሺህ ሄክታር በላይ መልማቱን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። በዋናነት የምንሰራው በካልም ስራ ነው። ይህ ከፍተኛ ለውጥ አምጥቷል። ከዚህ አንጻር በዋናነት ማዕከል የሚያደርገው ተፋሰስ ልማትን ነው። በክልላችን 366 ተፋሰሶች በዚህ ተለይተው ይለማሉ። እንደ አጠቃላይ ከ200 ሺ ሄክታር በላይ በዚህ ይለማል። ከ51 ሺ አባላት በላይ አሉ። 366 ማህበራት አሉ፣ በዚህ የተደራጁ። እነዚህ ማህበራት አንድም የአካባቢያቸውን የአፈርናው ጥበቃ በማልማት መልሶ አካባቢው እንዲያገግም ያደርጋል። ስለዚህ አሁን ባለው ሁኔታ ከ205ሺ ሄክታር በላይ ተፋሰሶች ለምተው ይገኛሉ። የዓለም ባንክ የምስራቅና ማዕከላዊ አፍሪካ ዋና ዳይሬክተር አና ዊለንስታይን በበኩላቸው በድጋፉ የተሰሩ ስራዎች ውጤት አምጥተው ማየታቸው እንዳስደሰታቸው ገልጸዋል። በጉብኝታችን የግብርና ስራዎችን ተመልክተናል። ወጣቶችም የስራ እድል ተፈጥሮላቸው አይተናል። በተለይ የተደነቅኩበት ነገር ቢኖር የተራቆተ መሬት ለምቶ አይቻለሁ። እናም ይህንን በማየቴ ደስተኛ ነኝ።